እንዴት ነህ? አቡ ረምላ ዋሌኩም አሰላም። እንዴት ነህ? ጠፋህ ደህና ነህ? አው እንዴት ነሽ እህት? አለሁልህ ወንድሜ። እንኳን ሌላ ተልቀህ ቆንጆ ልጅ መቷል ሁሉ እንዴት ነህ? እንዴት የገባትን እንዴ፣ ከጀሜዳ ጋር ተገናኛችሁ እንዴ መጣች? አይ ሳላ አመሰግንሽ። ሁለተኛ ነገር ደግሞ ለንል መጣች። ምን መሰለሽ፣ የእውነት አንድ ነገር ምናገርሽ ነገር ከሰው ምርቅም ነበር አንድ ዓመት ሙሉ ያለቀስኩበትን ሚዲያም ቅርብም ነበረ፣ ግን አንደኛ አላህ ነው ለዚህ ያበቃኝ። አምና ረመዳን ጅዳ እስር ቤት ነበር እኮ ዘምኩት እና አሁን ደግሞ ለእኔ የዘንድሮ ረመዳን በጣም ትልቅ ነገር ነው። ሀዊ የዋልልኝ አላህ ማለት ነው። ሁለተኛ የአንቺ ምክር ሳስታውስ ነበር እና ከዚህ ሁሉ ያወጣኝ አሁን አልሐምዱሊላሂ ረቢል አለሚን በጣም ጥሩ ላይ ነው ያለሁት ያ ሁሉ ቀርቶ ማልቀሱ መሸነፉ በቃ ከሰውነት መውጣቱ ቀርቶ፣ ሮመዳን የገባ ቀን በቃ አላህ ወላሂ መምልሽ አውዬ በቃ ያ የሆንኩት ሁሉም ነገር ተቆረጠ፣ በቃ አለቀ፣ አውዬ ወላሂ እና ለእኔ በጣም ትልቅ ነገር ዘንድሮ ሮመዳን። አላህ ቆረጠ የተጎዳሁበትን ታሪክ በቃ እሷን እንዳላስታውስ ብቻለሁ ይህን ለማመስገን ላይ መጣው ታቡ ወላይ ነው ምር። አንቺን ደግሞ የመከርሽ ምክር የእውነት በቃ ምንጊዜ የማስታውሰዋለሁ። እና ምክንያቱም ብዙ ትላልቅ ሰዎች አልሰማም ብዬ ሰው አልሰማም ብዬ ነበርኩን እርኩት እና የሰው ምክር አልፈልግም ስል ነበር እስከዛሬ ድረስ። አይደለም የአንቺ ምክር ለዚያ ያበቃኝ። አሁን ደህና ነኝ። አይደለም ደህና ነኝ። በጣም ይሌለን ያማረብህ ጎብዘህ፣ በርትተህ፣ ጠንክረህ ስላየውክ በጣም ነው ደስ ያለኝ። እውነት በቃ በጣም ተገርሜ ነው እየሰማውክ ያለውትኝን ይሄንን ለውጥ በማየቴ እጅግ በጣም ነው ደስ ያለኝ። ነገ ደግሞ አግብተህ እንደማይክ እርግጠኛ ነኝ። አግብተህ ወልደ ደስተኛ ሆነ በእርግጠኝነት አቡ አቡ በእርግጠኝነት ወላሂ ነው የምልሽ። እኔ ከዚህ ህይወት ወጣለሁ ብዬ በህልም የማስበው አላውቅም፣ ምክንያቱም በጣም በቃ ውስጤ እንግዲህ አንዳ መከመ ራስ ውስጥ እንግዲህ ስለዚህ እኔ እንጃ በቃ አሁን ነው የምልሽ። በፍጹም በቃ ውስጤ በቃ ባንድ የማያደጋግም ነው በቃ። አንተ ያልኩት ማለት የማያደጋግም የማልመለስበት ምክንያቱም አማራጭ አጥቼ ምርጫ አጥቼ አይደለም የተሸነፍኩት፣ ደስ ብሎኝ ውሳኔ በቃ መቼም የማይቀየር ውሳኔ ነው ስኩት ጎበዝ ወታይ ደስ ነው ያለኝ እኔ ምክር ስለበረታህ ዛሬ ጀግነህ ጠንክረህ ከዛ ህይወት ወጥተህ አዲስ ህይወት ልጀምር ስለሆነ እጅግ በጣም ነው ደስ ያለኝ። አንተ ስትተው ደግሞ ታያለህ የበለጠ አሁን ብዙ ፈላጊ ሰዎች ሲመቱ ታያለህ። ቀርቤ ነበር ታውቂያለሽ፣ ሁሉ ነገር ከዛ ሁሉም ግን የአንችን የሚከታተል የአንችን ምክር ምክንያቱም ሴት ነች ሴት ነች ግን በቃ ለሴቶች ሴቶች እንደዚህ አትሁን በቃ ስላልሽ ለሴቶች መሸነፍ፣ መውደቅ፣ ማልቀስ ያ ሁሉ ነገር በቃ ሰርች ሰረጅ የተናገርሽው ወላሂ ነው የምልሽ። እንጃ ኢንሻላህ ዞሮ ዞሮ አመሰግኩሽ። ግን አላህ ነው ገዛሽን የሚከፍልሽ ኢንሻላህ። የእውነት ገዛሽን አላህ ይክፈለው የምታደረጉ ነገር ማለት

ሚውት አድርጉ። ያላደረጋችሁ ካላችሁ አሁንም ደግሞ አስኒ ሚውት አድርጊ ውዴ። አሁንም ደግሞ አስኒ ሚውት አድርጊ ፕሊስ ማሬ ኔትወርኳ ነው መሰለኝ የሚውቷን ቢያለ። አሁንም ከዚህ በላይ በርትተህ ደስተኛ ሆነህ ህይወት መስርተህ አግብተህ ወልደህ እንደማይክ እርግጠኛ ነኝ። በርታ እሺ፣ በርታ ከዚህ በላይ በርታ። ጀድል ስራ ፈለወጥ ታዊ እሷም እንደዚህ ያለቀስኩበት ብዙ ነገሮች። በርግጥ ወንዳ ሰደብክ ያሉኝ ሰዎች አሉ። ያመሰግር የእኔ ፍቅር ታሪክ መሰረሻ ታገያለች ማለት ከሀገር ሽማግሌ እስከ ሚዲያ ከክፍለ ሀገር እስከ አዲስ አበባ የመጣ ሽምግልና ነው። በታሪክ እኮ ማለት ሲያስቡት እውነት ና ያረብታል ሁሉ ነገር። ምናልባት ታሪኬ መማሪያ ላይሆን ይችላል፣ ግን እኔ የተጎዳሁበት ታሪክ እስከሆነ ድረስ የእውነት ሀዊየ በቃ እሷን ልፈታ ምናም፣ በአንቺ ቤት እንደለመንኳት፣ በአንቺ ቤት ልፈታ ነበረ። ግን የልጅ እናት ናት ላዋርዳትም አልችልም ለአረክሳትም አልችልም። ምክንያቱም ዛሬ እንደዚህ ብታደርገኝ ትናንት መልካም ልጅ ስለነበረች የሷን እንትል ላረክስ ወይም ከየት አባቷ አለል አይደለም አለልም። በዚህም ደግሞ የታባቷ በየበቃፋት ተዋት ምናምን ኖ ኖ ኖ፣ ግን በቃ ከሷ መራቂና ለኔ ኮንፍሬንስ በራስ መተማመን፣ በቃ ራሴ መሆን ነው ዛሬ ላይ የመጣሁትና ከዚህ በኋላ ያለው ግን የምርሳዊ ኢንሻአላህ ወደፊት ነው። ምክንያቱም በፊትም ጠንካራ ነበርኩ ከነበርኩበት ማንነት ቆም ያለው አሁን ኒውታ እ ነበረ አሚን አሚን እያልኩ ነበር። በጣም አመሰግናለው ውጤቱን ስላየው በጣም ደስ ብሎኛል። ከዚህ በኋላ ቤተሰብ ሆነናል። እየመጣህ በየጊዜው ያለህበትን አፕዴት አድርገን ስራ ስትጀምር ንገረን ሁሉም ነገር እኛም ስራ ካላገኘህ እንፈልግልሃለን። በርታ፣ ጎብዝ፣ ጠንክር ከዚህ በላይ ወንድማችን። አንድ ጀሚላ ብትሄድ ብዙ ጀሚላዎች ይመጣሉ። እሺ፣ ህይወት ይቀጥላል። ወደፊት እቺ ምድር ላለቀሰላት የበለጠ ታስለቅሳለች። ለዛ ነው እኔ ሰው ሲያለቅስ በጣም የምናደደው። ካለቀስክላት እቺ ምድር የበለጠ ታስለቅሳለች። እናልቅስ ካልን። ሰብስክራይብ ሆነሃል ዳይመንድዬ፣ ሰብስክሪፕሽን ጋብዛሃለች። ቴንኪው ዳይመንድ። እና ማለት ነው እቺ ምድር ከለቀስንላት፣ አንገታችንን ከደፋንላት የበለጠ ነው የምታስደፋን። ካለቀስንላት የበለጠ ነው የምታስለቅሰን።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

ትናንሽ ሀገሮች፣ ዱባይ፣ ካታር ምናምን። ሻላ ከፊል ማለት አረብ ያደርጉድ ያልክ ነው። በዚህ አጋጣሚ ሁለተኛ ነገር ጠባህ ሳኡዲ ሹፍርናና ምግብ እሰራ ነበር እያልከኝ ነው? ኖ ኖ ሹኩርና፣ ሳውዲ ሰራ ጠባህ፣ ግን ሰራለሁ። በጣም ግን ሰዋክ ትችላለህ። መኪና መንዳት በጣም ማለት የአረብ ምግብ ማብሰል ትችላለህ? በጣም በጣም አራ ስምንት ጊዜ

ውሰዱት አንዳችሁ ስቲ ስፖንሰር ሁት ዱባይ ወይ ካታር መስራት ይፈልጋል። አሁን ያሉት አሁን ያሉት ስፖንሰር ለመሆን የሚችሉ ሲሆን ለራሳቸው ስራ ፈላጊ ብቻ ነው። በዚህ ሰዓት ያለው በቀና ሀብታሞቹ ምናምን ያሉት በቀን ነው። እሺ፣ ቀላይናና ፈልግልሃለሁ።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

አንቺ ስበብ ሆነሽ፣ አላህ ነው ስበብ ያደረገሽ። በእርግጥ ግን ስበብ ሆነሽ ለዚህ ከበቃው። ስለዚህ ላንቺ እኮ እኔ እንጃ በቃ ማለት ምን እንደምርሰ ነው ያለቅል። ምክንያቱም በጣም ያስደስተኛል። አሁን አንተ ስፖንሰር ሳገኝልክና ወይ ዱባይ ወይ ካታር፣ አንድ አረብ ሀገር ሄደህ ስትሰራ እኔ የማገኘው የመንፈስ እርካት አለ፣ የማገኘው ደስታ አለ። ደስ የሚል ጣፋጭ እንቅልፍ ተኛለሁ። ለነገ ለልጆቼ እኔ በጊዜ ለነገ ለልጆቼ መልካም ስራ አስቀምጭ ሞታለሁ። ስለዚህ እኔ ከሰው ምስጋና ምናምን አልፈልግም። መደነቅ መመስገን ምናምን አልፈልግም። ችግር የለብኝም። አንተ ብቻ ይሳካልክ። የሆነ ሰው እኔ ጋር እኔ ሰበብ ሆ የሆነ ነገር ሲሳካለት እኔ በጣም ትልቅ የመንፈስ እርካታ አገኛለሁ። ደስ ይለኛል። እባክ ለምን ፈጣሪ ጋር ተመዝግቦ ነገ እኔ በጊዜ ብሞት ለልጆቼ ይቀመጣል። ፈጣሪ ደግሞ አይረሳም፣ የሰራነውን ጥንጥን ቢሆን መልካም ስራ መዝግቦ እንደ ሰው አይደለም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 አሁን ልክ ነች፣ በጣም ልክ ነች። ግን ምን መሰለሽ ጥሩ ውለታ የዋሉላቸውን ሰዎች ማመስገን ጥሩ ነው እና ሁለተኛ ነገር ደግሞ አንቺ ማለት የምትሰሪው ነገር ጭንቅላት ላይ ነው የምትሰሪው፣ ገብቶሻል። ዝም ብሎ ምናምን አይደለምና፣ የሆነ በቃ አንድ ሰው በቃ ግሬት፣ በቃ ጠንካራ የሚያደርግ ነገር እስከሆነ ድረስ ይህን ነገር ልትመሰገኝ የሴቶች ንግሥት በቃ አመሰግናለሁ በጣም ሌላ ቀን ደግሞ እናወራለን አሁን እዚህ ጋር ባለጉዳዮች እየጠበቁኝ ስለሆነ ነው እሺ ወንድሜእጅግ በጣም አድርጌ አመሰግናለሁ እሺ የሆነ ቀን ስፖንሰር